ሊረበሽ ምናምን አልፈልግም። ገብተዋል ምንም ነገር ሱ ብትሆን እኔ ከአንተ ጋር ነኝ፣ ከጎን ነኝ። እንደ ጓደኛ ምንም ነገር ቢፈጠርም ባይፈጠርም እንደ ጓደኛ ከአንተ ጎን ነው። እኔ ሆነው ግን አንድ ላይ ግን ብትሆኑ ባይ ነኝ። ነ አንተን ብሎ አስታራቂ አስታራቂ ነ እንዴ! በጣም ምን እንደምታስታርቀው እባክህ። አንተን ብሎ አስታራቂ። በጣም መጀመሪያ ማለት ነው ማስታራቂ እንዴት እንደሆነ ይወቅሽ። ሰው ልጅን ማለት ነው። ሁለት ሰውን እንዴት አድርገ ሚዛናዊ አድርገ ማውራት እንዴት እንዳለበት መጀመሪያ ተማራንተ እባት። ለማስታረቅ ነው እንዴ መጣሁ አስማሳይ። አት የማይሆን ነገር አታውረባክ። ልጅቷን ለቀቅ አርጋት። ለምን ጎን ሳይሆን ለምን ታሻኪም አትዞርም? እንደውም ማለት ነው ታሻኪም ዞር ባክ ጭንቅላቴ ላይ ማለት ነው ምን ይመስላል? አንተ ደሞ ማለት ነው። ይቅርታ ጠይቄ ያለው ነገር ርጌ አባባ ተሸክም። ይሄ አባባ አረባኪ አምስት አባባ ነው ማለት በአምስት ይዞ ሄዶ አባባ ይላል።

ይሄ ደግሞ አንተ ሄኖክ ተብየው ማለት ነው። ዮንክ ዮንክ በሽተኛ ናት። እሺ እያል አነጋገር መጀመሪያ ተማር ሰውዬ። ምን ይመስላል? በእናታችሁ ኮተት አታስ መስሉ። ዙሪያ ላይ ያላችሁ ሰዎች ቅንቅን መጀመሪያ ማለት ነው። ይሄ ነገር እንዴት ነው ወዴት ነው? ሁለት ሰውን ማስታረቅ እንዴት እንደሆነ ታውቃለህ? እንደ ምንድን ነው ማን ነው ይሄ ሚፍታ ሚፍታ ይታችሁታል ኮማንድ በቃ ማል ላይ ሆኖ የሁለቱ ሚዛናዊ ሆኖ ነው የምናገረው አንተ እኔ ምንም ቢፈጠር አንተ ጎኒ ነኝ እኔ ምንም ቢፈጠር የእናንተ ጎኒ ነኝ አንድ ለማድረግ ሞክራው ለማድረግ አንተ ኮታታ አንተን ብሎ ወንድ ሁለት አሌጫ ናቸው ሲጀመር አሌጫ

ህይወትሽን ምሪ በደንብ በቃ ብቻሽን፣ በቃ እግዚአብሔር አለ። ካላስ ይህ ደግሞ ይሄ እየተጠላቁት ወደ እኔ እና እናንተ እንደዚ ሰው ይሄ ሰው ብር ድሃ ሊሆን ይችላል፣ አነጋገር ድሃ ናችሁ። ሁለት አይነት ሰው፣ ብር ከሌለ አነጋገር የሆነ አፍጣፋጭነት ይኖራል። እናንተ ሁሉም ነገር ድሃ ናችሁ፣ ጭንቅላትም ደሃ፣ አነጋገር ድሃ። ሙሽክላ ወለ ሀይዳ ሰውዬ፣ ይሄ ነገር ብስናገር ይችን ቃላት ሳወጣ ምን ይሰማሃል? ለሰው ልጅ ዙሪያ ላይ ያለው ሰው እኔ ለሱም ማለት ለብሩክ ብ ለሄምን ጓደኛ ሁነተኛ ጓደኛ ብትሆን ለሷስ ምን ይሰማል? እንደዚህ ብዬ ስናገር ሴት ልጅ እኮ ሴት ልጅ አንተ አትበል፣ ምን ይመስላል? አንዳንዴ ወንድ አላችሁ። ቁቤ ሱሪ ወይ ሱሪና ቀበቶ ስለለበስክ ብቻ ወንድ እየተባልከ፣ ግን ምን ሁሉም ነገር ዜሮ ዜሮ ናከሽ። እብድ ይብቃ፣ ያለው ነገር በቅቷል። የኔ እና የሷ ነገር አስታስቡት፣ ማለት ነው ካንተ ተለይታ መኖር እንደማትችል ነው እንደምታስበው። ለፍቅር ብላ ዝቅ ስላለች ስለምትወድ አይደ ከአንተ የተለያየ መኖር አትችልም። አፋ ነው፣ ወደፊት ነው። እሷ ኳላት ይቀራል አንተ ወደፊት ይዳ እሷም ወደፊት ይገባ ይበቶላ። መጀመሪያ አነጋገራችሁ ይችላል። አውሩ ገባችሁ። አነጋገር ከዚች ሕፃን እቺ ልጅ ተማሩ። ከሄቢ ማለት ነው እንዴት እንደሆነ የምትናገረው ቃላቷ እንዴት እንደሆነ አንተ ባቷ እንዴት እንደምትጣፍጥ የምታውረው ነገር ማለት ነው። አጠገቧ ላይ ሆኜ ማለት ነው 24 ሰዓት ብሰማት አይሰለችኝም እኔ። በነገራችን ላይ ገባችሁ አነጋጋሪ ጣፋጭ፣ አወራሯ ጣፋጭ። የኔ ተወዳጅ ሴት ሄምዬ፣ ፈጣሪ ጠብቅሽ። ዙሪያ ሄዳ አለ የምትው ጓደኛ ነው የምትው ሰዎች ሁሉ አስመሳይ ነው። ሄሚ፣ እኔ አንድ ነገር ልንገርሽ፣ ክርስቶስ ምስክር ማለት ነው። አጠገብሽ ላይ አለ የምትባዩ የምትው ሰው ሁሉ አስመሳይ ነው። ገባ ሂዳ ራሱ ጥቅም ነው። አሁን እናንቴ እናንተ እውነተኛ ወዳጅ ብትሆኑ፣ ማሁን ለምን በውስጥ አታስታርቁ ልጆቹን? ለምን

አስማሳዮች ኖስራዳ አለን ጓደኛ ነው ማለት ነው። ምንም አነጋገር የማትችሉት ነገር ወዴት ሄዶ ወዴት ከየት ሄዶ መጣ የት ነው የመጣው ነው የመጣው የማትችሉት ሁሉም ያው የሆነ ሄምዬ አለሁልሽ ከጎንሽ፣ ቡራ አንቴም አለሁልሽ ከጎንሽ። ያለውን ነገር እስክታስተካክሉ ድረስ ጠላታችሁ እንድዳሳት አንሰጣም ቦታ አንሰጣም። አለን የላችሁ አንድ እናደርጋለን ብለ ቁም ነገር ያለው ቃላት አትናገርም እንዴ አንተ። መቼስ እንደዚህ አይነት ቃላት ማች ተማራችሁና ማች አወቃችሁ ነው እንደዚህ አይነት ትናገራላችሁ። ምክንያቱም አልተማራችሁም እኮ ቃላት ከየት ወጣ ከየት መጣ የሚባል አባባል አታቁም እኮ የሆናችሁ የሆናችሁ ጦጣ ናችሁ ጦጣ ወንድ ልጅ ማለት ነው ወንድ ልጅ ወንድ ተብላችሁ ስለተጠራችሁ ብቻ ወንድ አደለም። መጀመሪያ ከወንድ ልጅ የሚጠበቀው ቃላት አለ። ቆፍጦኒ ያለው ቃላት የምር ኮ ነው። ቆፍጦኒ ያለው ቃላት አለ አንዳንድ ማለት ነው እኔ እኔ ምንም ቢፈጠር እኔ አንተ የጎኒ ነ ምንም ቢፈጠር ሀ ተሸክሜ ዙራ አሄ ሚጎን ለሚሆን ሰው አጠች

ብሩክን ራሱ አነጋገር ችሌ ማለት ብሩክ ሳይሆን አንተ ሄኖክ ነው እያወራው ያለት አሁን ላይ ሄኖክ ማለት ነው። ኢካክ ዮንኪ ዮንኪ በቃ ኒንጃ ኔት ሰዋት መስልም ሲጀመር ማለት ነው። ድርቅ ዱቄታ ምና ሲጀመር ገባ መጀመሪያ አነጋገር ችሌ ያወራ ካሜራ ከመጠቀኒ በፊት ምንድን ነው ማወራ ካፌ ውጠው ቃላት ምንድን ነው ብሌ አወራ። እሺ እንድመጣሌ ካትናገር ካሜራ ስለ ደቀንክ እና ማይኩን ይዜ እንደ የቆመ ወይ ስለ ተናገርክ ይሄ ማንም የሚቀበል ሰው የለም። ልጅቷ ለቀቅ አርጋት። እሺ አነጋገር ካልቻል ማለት ነው አርፌ ተቀመጠ። ለራሴ ጥቅም ብላችሁ ልጅቷን አታስጠቅሯት። ገባችሁ እናንተ መልካም እሷ ክፉ፣ እናንተ መልካም ጀግና ተብላችሁ ትጠራላችሁ። እሷ ደግሞ ተዘቀዘቃለች። ምድር አይባቶች ማለት ነው በጉላ

ገባ አታስመስል አስመሳይ ውሸታ ወከ ወንድ ልጅ ሲዋሽ አዳስ አይልም። ገባ ውሸት አታብዛ። ምታስታሪቅ ከሆነ አስታርቀው እውነቱን ተናግረ አይ ማለት አነጋጋሪ እንዴት እንደን መጀመሪያ ቻለ እሺ፣ አፍክ የሚወጣው ቃላቱን አቆጣጥሮ ያወጣል።